እኔ ጥያቄ መጠየቅ ጥያቄ የምንመሰለህ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በሰማኒያ ቀኑ ወንድ ልጅ በአርባ ቀኑ ይጠመቅ ነው። እስከዚያ ድረስ ያው ሙስሊም ነው። ህፃን ልይ ተወልዶ ወደ ቤተ ክርስቲያን እንደማይቀበር ነው እኔ የማቀው ማለት ነው። ምክንያቱም ለምንድን ነው ሙስሊም ስለሆነ እና እንትን ጥምቀት ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይህን ጥምቀት ማየት አለብኝ። ሴት ልጅ በሰማንያ ቀኗ ወንድ ልጅ በአርባ ቀኑ ተጠምቆ እንዴት ነው ክርስትናን ማገኘት የምንችለው ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ከርኩኝ፣ ቤተ ክርስቲያን ማለት ነው ከዛ ለማየት ነው እኔ ማለት ሴት ልጅ በሰማንያ ቀኗ ተጠምቀ ወንድ ልጅ ደግሞ በአርባ ቀኑ ተጠምቆ ምን አይነት ክርስትና ነው ማገኘት ያለብን? ምንድን ነው በቃ ሚስጥሩ? ብዬ አርጉኝ። ከዛ ጓደኛ ነበረች እንዲያጋጣሚ፣ ወልዲያ ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ፣ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን፣ ወደ ዋናው ቤተክርስቲያን ግቡ ተባልን። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበር እና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር። ከዛ እሱ ሲሄድ ቤተ ክርስቲያን ላይ ምን አሉት፣ እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ ዝም ብለን ለአንድ ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን፣ ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ መዞር አለብኝ ሲለኝ፣ አይ አንተ ዙር፣ እኔ ቤተሰቦች በጣም አማኝ ናቸው ክርስቲያን ናቸው። ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት። ብር ተከፈለ። ወደ አንድ ሺህ ብር ነው የከፈል ነው። ያ ብር ተከፍሎ ከሪ ቤተክርስቲያን ከዛ ሙሉ ፀጉርህን ተቆረጥ ተባለ። ዴ ከዛ ምንድን ነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ነው እንዴት ክርስቲያን አደረጉ እንዴት አዞሩ ምናምን ስለው ምንድን ነው ሚስጥሩ፣ እኔ አላውቅም ሚስጥሩ ምንድን ነው እስቲ ነገር ስለው የምትዋጥ ነገር አለቻችን ሰጡኝ። በቃ ክርስቲያን ነኝ አለ። መጣ የክርስትና ስም ወደ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ ከዛ እኔ ግን ይህ ሚስጥር በቃ ጥያቄ ነው። ሁልጊዜም ስለ ጥምቀት ጥያቄ አይምሮዬ ላይ ስላለብኝ በቃ ቤተ ክርስቲያን ገባን ከዛ ለአንድ ሰዓት ያክል ነው ምናምን ቆየን ከዛ በኋላ ላይ እንትን ቄሶቹና ዲያቆኖቹ እንደዚህ እንትን አሉና እኛን ጋረዱን የሚዋጠውን ነገር አላየንም እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት ግን ምን እንዲሁም ማየት አይቻልም እዛ ውስጥ እሺ

አንድ ሰው ሲፈጠር ሙስሊም እንደሆነ ቃል በቃል የምታገኙት በዚህ በቁርአን በኢስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ተወልዶ አለ እንግዲህ አንዲትም ቦታ ላይ መጽሐፍ ቅዱስ አያለ። እሺ እዚህ ጋር ልግባና፣ ውሱ እሱ ያው እንትን ዲያቆንም ምንም አይደለም፣ ብዙም አላውቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ የትኛው አሁን ብላ አላለ ክርስቲያን እንደሆነ ማስረጃ የለም ብላ እንዳልሆነ ደግሞ አለብ። አንድ ሰው ሲወለድ ያልኩት ምንድን ነው? አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል ይችላል ብታል መጽሐፍ ቅዱስ ላይ አንድ ለሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያል አለ የምትል ከሆነ አይ፣ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝምና በዚህ መልስ አለ ምናምን፣ አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ እሱን እስኪ ለማምጣት ሞክራለሁ። ከረንተሌ ጥቅሱ ምናምን አልያዝኩትም። አሁን ልነግርህ አልችልም። እሱ ወንድሜ ዲያቆን ነው፣ ወንድሜ ዲያቆን ነው እና ሙስሊም ወለደ ሙስሊም ቤት አይገባም ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው አረ መግባት አልችልም ምናምን አለ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አል እንዲሁም እንትን አንተ ወልዴ እንትን ብለህ የሆነ በቃ ሙስሊም እንዲሁን ከነው የሚታመነው እንትን ፀበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ሕፃኑ እናንተ ፀበል እስካልተረጨህ ድረስ ያው ሙስሊም ነው። እንደዛ የሚል ነገር ይሄ ተደስ ሜቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ ግን ሲወለድ እስላም ነው የሚል በክርስትና አስተምሮ የለም። ሲቀጥል በሰማንያ እና በአርባ የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችያለሽ። አንድ ሰው ሲወለድ ጊዜ በሰማንያ ወይንም በአርባ ይጠመቅ የሚል ላይ ኢየሱስ ክርስቶስ ወይም ቀደምት ነብያት አስተምራል። ያው ቅድምም እንደነገርኩ ባስተመረው ደረጃ ባይኖርም ቤተ ክርስቲያን የራሱ የሆነ እሺ አፈታት አለ አለ ላይ ነው። እስኪ መጽሐፍ ቅዱስ ላይ አንድ ሰው ሲወለድ ጊዜ በ40 ቀኑ ወይንም ሴት ልጅ በ80 ቀኑ እስከማውቀው ገነት አዳም ሲገባ በአርባ 40 ዓመቱ ነው የሚል ነገር አንብቤያለሁ። በአርባ ቀኑ ነው ሔዋን ደግሞ በሰማንያ ቀኗ ነው ገነት የገባችው እና እሱን ምሳሌ በማድረግ አባቶቻችን እንደዛ እንደሚያደርጉ አውቃለሁ። እሺ ያ ነው እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኘት በእስላም ላይ ነው መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ትወልዷል የሚል እሺ ትዕግስት ሌላ ጥያቄ ያለሽ ወይንስ እስልምናን መቀበል ትፈልጊያለሽ አይ እኔ መቀበል ስለምፈልግ ነው ብዙ ጊዜ ከስርዮንክ ትምህርትን እከታተላለሁ ዩቱብም ላይ ብዙ ጊዜ እንትደላለሁ ይከታተላለሁኝ ዙራ ሳማ ቃል እስካሁን ድረስ አላገኘም። እሺ የምለውን ቃል አብረሽ ለመከላላት ዝግጁ ነሽ? ሻሃዳ ሲዝሽ። እሺ አሽሃዱ አሽሃዱ አላ አላ ኢላሀ ኢላሀ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ አነ ሙሐመደን ሙሐመድን ረሱሉላህ ረሱሉላ ማሻአላህ። አሁን ያልሹ ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም ላ ማለት እንሆ ከአንዱ ከአላህ በስተቀር በእውነት የሚመልክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን ወአሽዱ አነ ሙሐመድን ረሱሉ ላ ማለት ደግሞ ሙሐመድን የእርሱ መልእክተኛና ነቢይ ናቸው መሰክራለሁ ማለት ነው። ከዚህ በኋላ አንድ ሰው እስልምና ይቀበል በነቢያት መንገድ ላይ ሆነ። በቃ የነቢያትን ህብረት ተቀላቀለ። ለአብርሃምና ለኢስሐቅና ለያዕቆብና ለሙሴ ለመሲሁ ሰላም ማለት መሲሁን መካድ ማለት አይደለም፣ የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ለታቸው አለ አይደል መሲሁ ከነቢያቶች መካከል አንድ ነብይ ሆኖ በዘመኑ አገልግሎ የሄደ መልካም ነብይ ነው። ተአምራትን አድርጎ ነበር፣ ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ እንጂ እኔን አምልኩኝ ሊል አልመጣም፣ በፍጹም እርሱን የምትወዱ ከሆናችሁ እርሱን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነብያቶች አስተማሩት፣ ለታች አለ እና አንድ ሰው ስልምናን ከተቀበለ በኋላ ሻወር እንደወስድ ታዟል፣ ለሶላት ዝግጅ ይሆን ዘንድ። ከዚያም ንጹሕ ልብስ በመልበስ ሶላት መስገድም ትጀምሪያለሽ። ሌላው አንድ ሰው ስልምናን ሲቀበል አላህ ምን አይነት ጸጋ ይሰጠዋል ከተባለ፣ ገና በሰለመበት ቀን ያለፈ ኃጢያቱ ያጥሩ ማህምርነት ይሄ በቁርአን ላይ ሲገልጽ ምን አለ